የመሰላት ነገር ሳይገርምም! አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ አገሬ ልጆች እንዴት ናችሁ? ሰላም ነው ወይ? ስራ እንዴት ነው? ጤንነት ሁሉ ሰላም ነው ወይ? በእያለንበት አላህ ይጠብቀን። አላህ ጤናችንን ይስጠን። ከጤንነት የበለጠ ሀብት የለም። ኢንሻአላህ እንዴት ናችሁ? ሰላም ነው ወይ? እኔ ግን በጣም ነው ያሳቀኝ። ምር ያው መጀመሪያ ላይ ዘና እያላችሁ ሰብስክራይብ እና ላይክ ሸር አድርጎኝ። ቪዲዮ እየታየ አይደለም። ለምን እንዲሁ አላቅም። ተው ግን ተው፣ ተው። ለማንኛውም ዛሬ አዲስ ነገር ማለት ነው። ዛሬ ፈኪና ፈኪና አህሙ ብቅ ብለዋል ማለት ነው። አብረው ባለፈው ዙዙ ፋሚሊ ፈጡር ላይ ነበር ያየናቸው። ከዛ ወዲህ አብረው አልነበሩም መሰል። ዛሬ ግን አብረው ከች ብለዋል ማለት ነው። በነገራችን ላይ ቪዲዮቸው የሚለቀቀው ስንት ሰዓት ነው? መግሪብ አካባቢ ምናምን ልክ እንደባዘ ቦቱ ማለት ነው። እና ማሻአላ ማን ነው አንድ ላይ ሲሆኑ ነው አሪፍ የሚታይላቸው ማለት ነው። እሷም ሌላ ስርፋ በነገራችን ላይ ሰሞኑን ጠፍታለች የለችም ማለት ነው። እና ዛሬ አብረው ይመጣሉ ማለት ነው። ከነሱ ጋር እናያለን፣ እስኪ ያላቸውን ሪያክሽን። ትወዷቸዋላችሁ መቼም ማለት እንወዳቸዋለን። አብረው ሲሆኑ ነው የሚታይላቸው ቪዲቸው ማለት ነው። እስከ ዛሬ አብረው አልነበሩም፣ ያወጣ ገባ ነበር የሚሉት። እስ ዛሬ ደግሞ አብረው መጥተዋል ማለት ነው። ከረመን ወደዚህ አብሮ ሰርተው አያውቁም። እንደገና ከዛ በመቀጠል ደግሞ አዲስ ጥንድ ይዤላችሁ መጥቻለሁ። አዲስ ማለት ነው። አይ አይ አላማሩኝም። የምሬ ነው የምላችሁ አላማሩኝም። የሜዳም ቅመምን ሊያጨልሉ ነው፣ የሚያጨልለን እንጂ መቼም የሚያነሳን እኛን የሚያስደስት ሰው የለም። በቃ የሚያጨልለን ነው። እነዚህ ደግሞ ሊያጨልሉ ሊመጡ ነው ማለት ነው። አላማሩኝም ሲጀመር ቪዲዮአቸው አልተፖሰተም መሰለ። ቪዲዮ የለም፣ ያየነው ፎቶ ነው። አዎ፣ ዛሬ የለም። ጥንድ ሆኖ የተፈራረሙ ነው የሚመስሉት፣ ሲያዋቸው አያስታውቁም። አዎ፣ በቃ ጥንድ እንሁን ብለው ተፈራርመው የመጡ ነው የሚመስሉት። በቃ እይታቸው አላማረኝም፣ አስተያየታቸው ሲጀመር አላማሩኝም። የሆነው ቪዲዮ ላይቻቸው አላማሩኝም፣ ሲጀመር ሲጀመር ማለት ነው ስለዚህ እንደሚቆራኙና እንደሚ እንደሚሆኑ እንደሚሆን እርግጠኛም ነበርኩ። ያው ኢትዮጵያ ውስጥ ይሄ ነገር እንግዲህ እየሰፋ ሄዷል። ሳፕ ሷፕ ነው ያለ ያለች ውዱ አይደለም ለካ ይቶ ነው። ሳፕ ሷፕ እንግዲህ እየጦፈ ነው። እኛም ደግሞ መከታተላችንን አላቆምንም። ስለዚህ ሳፕ ሷፕ ይጥቃጥላል ማለት ነው። አዎ ከሆነ ጊዜ በኋላ ደግሞ መንበረቃቀስ ይመጣል። ፕራንክ ነው ትራንክ ነው። ምን ይወራል ከዛ በኋላ ማለት ነው። በነገራችን ላይ ያው እንግዲህ የምትጣመሩም ታምራላችሁ፣ አላህ መጨረሻቸውን ያሳምርላችሁ እላለሁ ማለት ነው። ለማናቸውም በአዲስ ፊዱ ማለት ነው፣ በአዲስ ፊዱ ወየት ይጠብቁን ማለት ነው። ወየት ልበልንሽ ማለት ነው። ስንት ሰዓት ይጠብቁን? ከምሽቱ ሁለት ሰዓት ይጠብቁን፣ በአዲስ እና እጅግ በጣም በሚያምር ፊዱ ማለት ነው። በነገራችን ላይ ከዚህ በፊት ከዚህ በፊት ያው ፕራንክ አድርገው ነበር ማለት ነው። ሚፍታህን ይቺ ማን ነበር? ናዲ ነው ናዲያ ነው የምትባለው አላቅም። ብቻ በጣም ይቅርታ የሶብስም ካጠፋሁኝ፣ ናዲ ማድሪ ናዲያ ፕራንክ አድርገው ነበር እና በ እና አውርተናል ተነጋግረናል ብላ ፕራንክ አድርገው ነበር። ፕራንኩ ደግሞ ምንድን ነው? ኒካንሰር እና እንገባ፣ ስለዚህ አውርተን ጨርሰናል የእናንተ ብላ በ እና አይ ኒካ ከማሰራችን በፊት እስቲ አብረን እንስራ ብለው እንግዲህ የሆነ እስቲ ፋ አርገው ነው የሚሆነው። ዛሬ ያው በአዲስ ቪዲዮ አብረው እንደሚመጡ ነው ተስፋ የምናደርገው ማለት ነው። እስቲ እናያለን እንግዲህ። መሽም ያው መሽም ማጨለል ነው መጨለል ነው ሌላ ችግር የለውም እኮ